በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 24 በዝች ቀን በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት ሃምሳ ዘጠነኛ የሆነ ቅዱስ አባት የእስክንድሪያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል አገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባት አባ መቃርስ የቤተ ክርስቲያን ውስጥ ቤተ ክርስቲያን ውስጥ መነኮሰ፣ በተጋድሎም ተጠመደ። ከእርሱም በጎ ስራዎችና ትርፋቶች ተገልጸው ታዩ። ከርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞት ባረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድሪያ ሊቃጳሳት አድርገው ያለ ፈቃዱ ሳይወድ በግድ በእግዚአብሔር ፈቃድ ሾሙት። ወደ እስክንድሪያም ይዘውት ሲሄዱ እግረ መንገዱን ከተወለደባት አገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ እናት ነበረችው። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት እኔ እገዴ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሸኝም? አላት እርሷም እኔ አለው ራስህን ያላወቅ አንተነህ ነህ በዚህ በሊቀብጵስና ክብር ሆነ ከማይህ ሞተህ ተገንዘህ ባይህ በወደድኩ ነበር። ካአሁን በፊት የምትጠየቀው በራስህ ኀጢአት ብቻ ነበር። ከዛሬ ጀምሮ ግን በሚመናን ሁሉ ኀጢአት ነው ብላ እናትነችና መለሰችለት። አዘነችም፣ አለቀሰችም። ከዚህ በኋላ ሁለቱም በአንድነት አንድ ሆነው አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለራሱ ራሱ ድህነትና የሚመናኑንም ነፍሳቸውን ለማዳን መጻሕፍትን በማስነበብ በመምከርና በመገሰጽ እያነቃ እያስተማረ እየመከረ እየሰበሰበ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ከካህናትና ኤጲስቆጶሳትን ካህናትንና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም ምን አይወስድም ነበር። ኤጲስቆጶሳትንና ቀሳውስትን ወገኖቻቸውን ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቋቸው ዘንድ ያዝዛቸውና ይመክራቸው ያስተምራቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለ መቋረጥ በጸሎትና በቅዳሴ በወንጌል አገልግሎት ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሊቀ ጳጳሳት መቃራ እምሃገረ ሳብራ አቄበ መሬቱ አጽና እንበለ መከራ እንተ መሃረቶ በሰናይ ምግባራ ሶበተዘከረ ለእሙ ነገራ። ወበዛቲ ዕለት በዚችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን ለዘላለሙ አሚን። ወር በገባ በሀያ አራት ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊ በጸሎት የጸኑና የበረቱ የኢትዮጵያ ሕዝብን ከእግዚአብሔር ጋር ያገናኙ ይልቁንም ሰባት ዓመት በአንድ እግራቸው ቁመው የጸለዩ በጸሎታቸውና በእምነታቸው ብዛትም እንደ ሱራፌልና እንደ ኪሩቤል ስድስት ክንፍ ተሰጧቸው፣ እየበረሩ በአገልግሎታቸው እንደ 24ቱ ካህናተ ሰማይ አገልግለው ያለፉ ታላቅ ጻድቅ ኢትዮጵያዊ ናቸውና፣ የጻድቁ በረከት በሕይወታችን አይለየን። በ24 በወር በገባ በ24 24ቱ ካህናተ ሰማይ ኢሳይያስ 6 አንድ ላይ ቅዱስ ቅዱስ ቅዱስ እያሉ የሚያመሰግኑ ከምስጋናቸው የማይጎሉ ሁልጊዜ በአመስጋኝነት እግዚአብሔር የጠራቸውና የመረጣቸው ሃያ አራቱ ካህናተ ሰማይ በረከታቸው በሕይወታችን ላይ ይደርብን። መጋቢት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሱ ጻድቁ ተክለ ሃይማኖት ጽንሰቱ፣ የአቡነ ተክለ ሃይማኖት ጽንሰቱ መጋቢት 24 ቀን ነው። ቅዱሳን እግዚአርያና ጸጋ ዘአም ከነሱ ጻድቁ አባታችን አቡነ ተክለ ሃይማኖት ተጸንሰዋል። ቅዱስ አባ መቃርስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ አጋቢጦስ ጻድቅ፣ ቅድስት ክርስቶስ ሠምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብራ አብላሬዎስ ታላቁ አባት እንዲሁም ሃያ አራቱ ካህናተ ሰማይ። በረከት በጻድቅ ሰው ራስ ላይ ነው። የኃጥኣንን አፍ ግን

ላይ የምንሰሰበትን የጉባኤ ቦታ ባርኩ። ይህን መጽሐፍ፣ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውም ከዚህ ወደ ያጻፈም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ሁላችንን የሚማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ስብሐት ለማርያም እምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ ክርስቶስ ጸመዳኒት አይልን ወፀወንን። አነሳስቶ ላስጀመረን አስጀምረን ላስፈጸመን ለአምላካችን ክብር ምስጋና ይድረሰው። አሜን።